በዓለም አቀፍ ደረጃ ጾታዊ ጥቃት የሚደርስባቸው ዜጎች ቁጥር ከጊዜ ወደ ጊዜ እያደገ መጥቷል። ይህንን ጥቃት ለመቀነስ ደግሞ ሀገራት የተለያዩ ስትራቴጂዎችን በፖሊሲያቸውም ሳይቀር በመቀየስ፣ የተለያዩ የሲቪል ማህበረሰብ ድርጅቶች ደግሞ ሁሉን አቀፍ ድጋፍ በማድረግ የራሳቸውን ጥረት ያደርጋሉ። ጾታዊ ጥቃትን በመከላከል ረገድ ሰፊ ስራ ከሚሰሩ ሀገራትና ተቋማት መካከል ደግሞ ሀገረ ፈረንሳይና ጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ተጠቃሽ ናቸው። ጾታዊ ጥቃትን ለመከላከል ፈረ ፈረንሳይ በቁርጠኝነት ነው የምትሰራው። ሴቶችን ማብቃትና የሴቶችን እኩልነት ማረጋገጥ የመሳሰሉ ሀሳቦች በሀገራዊ ፖሊሲያችን በትኩረት ከምንሰራባቸው ጉዳዮች ውስጥ ዋነኛው ነው። ፈረንሳይ የሴቶችን ጉዳይ የምታቀነቅን ሀገር ናት። ይህንን ሳቢያዋን ደግሞ ከሀገራት ጋር ባላት ዲፕሎማሲያዊ ግንኙነት ውስጥም ጭምር ሳይቀር ነው የምታራምደው። እንዳለመታደል ሆኖ ጾታዊ ጥቃቶች በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየተበራከቱ መጥተዋል። ይህ ደግሞ ግጭት ባለባቸው ሀገራት ብቻም ሳይሆን በሌለባቸው ሀገራት ጭምር ነው። ስለዚህ ይህንን ለመከላከል ሁሉን አቀፍ ስራ በቅንጅት መስራት ያሻል። ጾታዊ ጥቃትን ማህበረሰቡ እንዲያወግዘው ከማድረግ ጀምሮ ከሕክምና፣ ከስነ ልቦና፣ ከሕግና ከፍትህ አንጻር ማለቴ ነው። ይህንን ለመደገፍ ደግሞ ፈረንሳይ ኢትዮጵያን ጨምሮ በሌሎችም ሀገራት ትሰራለች። በኢትዮጵያም ጤና ጥበቃ ሚኒስቴር፣ ፍትህ ሚኒስቴር፣ ሆስፒታሎችንና ሲቪል ማህበረሰብ ድርጅቶችን ከመሳሰሉ አጋር አካላት ጋር በጥምረት እንሰራለን። የሲቪል ማህበረሰብ ድርጅቶች ከማህበረሰቡ ጋር ታች ወርደው ስለሚሰሩና ራሳቸው ማህበረሰቡን ስለሚወክሉ ጾታዊ ጥቃትን በመከላከል ረገድ ያላቸው ሚና ከፍተኛ ነው። በዚህ ረገድ ከጀስቲስ ፎር ኦል ጋር ባለን ትብብር በጣም ነው የምንኮራው። ሴቶች ጥቃትን ለመቀነስ እና ለማቆም እንደገና ደግሞ ሴቶች እህቶቻችን ላይ ጥቃት ያደረሱትን ወንጀለኞች እንዴት ነው ለፍትህ የምናቀርባቸው ከዛ በኋላስ እንዴት ነው እነዛስ ስነ ልቦናቸው እንደገና ታክሞ ወደ ህብረተሰቡ የሚቀላቀሉት የሚለውን ነገር በስፋት ጥናት ሰርተናል ጥናቱ የሚያመለክተው ብዙውን ጊዜ በወንዶች ጥቃት ይደርስባቸዋል በአብዛኛው ከ18 ዓመት በታች የሆኑ ናቸው ይህን ጥቃት ለማስቆም የተቋቋሙ ኢንስቲትዩሽኖች አሉ። ከአቃቤ ሕግ፣ ከፖሊስ፣ ከጤና ቢሮ፣ ከከተማው ቢሮ እንደገና ከሚኒስትር ፈልስ፣ ከፌዴራል ፖሊስ፣ ከፍርድ ቤት እና አሁን እነዚህ ቲሞች እንዲጠናከሩ የእኛ ስራ አቅም ግንባታ መስጠት ነው። ሁለተኛው ደግሞ ቁሳዊ ድጋፎች፣ አሁን እዚህ ቦታ ላይ መጥተው ትሪት ሲደረጉ ወላጅ የላቸውም፣ ዘመድ የላቸውም፣ ድጋፍ ያስፈልጋቸዋል። ፆታዊ ጥቃት የደረሰባቸው ሴቶችና ህጻናትን ለመደገፍ በማለም የተቋቋመው የተቀናጀ የሴቶችና ህጻናት እንክብካቤና ፍትህ ማዕከል በኢትዮጵያ የተለያዩ የሀገሪቱ ክፍሎች በሆስፒታሎች ውስጥ ተከፍተው አገልግሎት መስጠት ከጀመረ አስር ዓመት ገደማ አስቆጥሯል። የዚህ ማዕከል መቋቋም ፆታዊ ጥቃት የሚደርስባቸውን ዜጋዎች የህክምና አገልግሎት እንዲያገኙ ከማድረጉም ባሻገር ወደ ፍትህ አደባባይ እንዲመጡም የሚያግዘው በብዙ ነው። ስ ንተር ስ የተቀናጀ የሴቶችና ህጻናት እንክብካቤና ፍትህ ማዕከሎች ጾታን መሰረት አድርገው የሚፈጸሙ ጥቃቶችና ተያይዘው የሚመጡ ችግሮችን በመቀነስ ረገድ ከመሰረቱ ወሳኝ ሚና ነው የሚጫወቱት። ጾታዊ ጥቃቱ የሚደርስባቸው ወገኖች ጥቃቱን ተከትሎ የሚደርስባቸው ችግር ብዙና ውስብስብ ነው። እነዚህ ማዕከላት ደግሞ ጥቃት ለደረሰባቸው ዜጎች ድጋፍ በማድረግ ችግሩ እንዳይወሳሰብ፣ ህይወታቸውን መቀጠል እንዲችሉ ያግዛሉ። ማዕከሎቹ ገና ከጅምሮ የተቋቋሙት የህክምና አገልግሎትን፣ የስነ ልቦና ክፍልን፣ ፖሊስን አካተው ነው። እናም በአንድ ማዕከል ውስጥ የጥቃት ሰለባዎቹ የህክምና አገልግሎት፣ የስነ ልቦና ድጋፍ፣ ጥቃት አድራሾቹን ለመክሰስም የሚያስችል የህግ አገልግሎት ያገኛሉ ማለት ነው። ዋንስቶፕ ሴንተር ባይኖር የተጎዱ ሴቶች ወይም ደግሞ በእድሜያቸው ከተለቅ ያሉትም ትንሾችም መጥተው ሪፖርት በማድረጋቸው ነው የተጠቀሙት ዋንስቶፕ ሴንተሩ ቅንጅታዊ የሆነ አሰራር በመፈጠሩ ነው። ይሄ ቅንጅታዊ አሰራር ደግሞ መጠንከር አለበት። የተለያየ የቻሌንጂንጎች አሉት ግን መቀጠል ነው ያለበት። አንዳንድ ጊዜ ኢንስቲትዩሽን የተለያዩ ኢንስቲትዩሽኖች አንድ ላይ ሲሰሩ በኋላ የመሰላቸት እና የመዳከም ምልክቶች አሉ። ለዚህ ነው እንግዲህ እንደ ሲቪል ሶሳይቲ ጉለቱን እየሞላን እንዲጠናከሩ የምናደርገው። አንድ ማዕከል የተባለበትም ተጠቅቶ የሚመጡ ሰዎች ብዙ ጊዜ ማህበረሰብ ውስጥ እንዳይገለሉም ስለሚፈለግ ወዲህ ወዲያ ሂዶ መረጃም መስጠትም ማግኘትም የለባቸውም እና አንድ ማዕከል አንድ ቦታ ላይ መጥቶ የሕክምናውንም አገልግሎት የፖሊሱንም እና ሌሎችንም የህግ የአቃቢ ህግንም አገልግሎት አንድ ቦታ ላይ የሚያገኙበት ስለሆነ ይህን ሁሉ አገልግሎት አንድ ላይ አጠቃለን ነው ምንሰጠው። የማይፈልገውን ነገር ማለት ጥቃቱ ሲደርስ አካላዊ አካላቸው ላይ ይደርሳል፣ ስነ ልቦናቸው ላይ ይደርሳል፣ ኢኮኖሚያቸው ላይ ይደርሳል። ከብዙ ነገር ነው ይሄን ነገር የሚያጡት ማለት ነው። ስለዛ ይሄ ነገር መከፈቱ ትልቅ ጠቀሜታ ነው። ወደ ጤናማ ህይወታቸው ይመለሳሉ፣ የምክር አገልግሎት ይሰጣቸዋል። ማለት ህክምና አሁን ለምሳሌ ለበሽታ ሊጋለጡ ይችላሉ። በጊዜ ከመጡ ከዚህ ከበሽታቸውም መከላከያ እንስጣቸዋለን፣ በጊዜ ማለት ነው። ስለዚህ ጠቀሜታው ይሄ ነው የሚባል አይደለም። እንደዚህ አይነት ድርጊቶች ወር ነበሩ የቆዩ ናቸው። አሁን ላይ መጡ አይደሉም። ነገር ግን እነዚህ ድርጊቶች በሚፈጸሙበት በነበሩ ወቅት ይህ አንድ ማዕከል አለመከፈት ወር እንደዚህ የተቀናጀ ሰርቪስ አለመኖሩ ተጎጂዎችን ለተደጋጋሚ አደጋ ወር ለሌላ ትራውማ አጋላጭ ነበረ እና ያንን ለመቅረፍም ተብሎ ነው እንግዲህ ከቅርብ ዓመታት ወዲህ ኦልሞስት አስር ዓመት ናናካ ሆኗል። በሌሎች ሆስፒታሎች እዚህ አንድ ሰባት ስምንት አካባቢ የተከፈተውና እዚህ መከፈቱ የተሻለ ፕሪቪሌጅ የሚኖረው ምንድ ነው፣ ተገልጋዮች ወር፣ ተጎጂዎች በመጡበት ሰዓት ሚስጥራቸውን በጠበቀ መልኩ በተቀላጠፈ መልኩ የተቀናጀ ሰርቪስ አስፈላጊ የሆኑ አገልግሎቶችን በሙሉ በአንድ ጊዜ ከክፍያ ነፃ በሆነ መልኩ እንዲያገኙ አስችሏል። ፕላስ ቱዛት ደግሞ የህግ ክትትላቸውን ሌሎች አስፈላጊ የሆኑ ከማቴሪያል ድጋፍ ጀምሮ ከተለያዩ አካላት ጋር መተባበር ማቴሪያል ድጋፍ፣ የስነ ልቦና አገልግሎት፣ የህግ አገልግሎት፣ የህክምና እንዲሁም ከኛም ጋር ደግሞ እስከ መጨረሻው ያለውን ፎላ ሂደታቸው ምን ላይ እንደረሰ የምንከታተል ይሆናልና፣ ምናልባት ይህ ሴንተር ባይኖር ይህን የተቀናጀ ሰርቪስ በተበጣጠሰ መልኩ የተለያየ ቦታ ሲሄዱ ብዙ ፊልም ያረጉት ነገር ይኖራል። ማዕከሉ ተደራሽተው ስራውን በአግባቡ እንዲከውን ደግሞ ሀገራትም ሆነ ተቋማት የሚያደርጉት ሁሉን አቀፍ ድጋፍ ወሳኝ ነው። ለዚያም ነው የፈረንሳይ መንግስትና ጀስቲስ ፎር ኦል ማዕከሉን በመደገፍ ረገድ ከፊት የተሰለፉት። ሲቪል ሶሳይቲ ኦርጋናይዜሽንስ ማዕከሎቹን ለመደገፍ እኛ ከሲቪል ማህበረሰብ ድርጅቶች ጋር በጋራ በመሆን እንሰራለን። እነሱ የሚያስፈልገውን ድጋፍ እንድንለይ ያግዙናል። በዚህ መሰረት ክፍተቶቹን ለይተን ለችግሩ አፋጣኝ ምላሽ እንሰጣለን። የምንሰራው ስራ ውጤታማ የሚሆነው በዚህ መልኩ ጋር ስንሰራ ነው። ጃስቲስ ፎር ኦል አንደኛ ቁሳቁሳዎችን እንዲያገኙ ማድረግና ሁለተኛ ፍርድ አደባባይ ላይ እንዲገኙ እንዲገኙና ፍትህ እንዲያገኙ የተጎዱ ሴቶቻችን ማድረግና አቅም መገንባት እናግዛለን ማለት ነው። በአዲስ አበባ ውስጥ የተቀናጀ ሴቶችና ህጻናት እንክብካቤና ፍትህ ማዕከል ከሚገኝባቸው ሆስፒታሎች መካከል የዳግማዊ ምኒልክ ሆስፒታል ይጠቀሳል። በዳግማዊ ምኒልክ ሆስፒታል ውስጥ በሚገኘው ማዕከል ውስጥ ጾታዊ ጥቃት ደርሶባቸው ለሚመጡ ዜጎች ከሕክምና ክትትል ጀምሮ የሕግ አገልግሎት ይሰጣል። ከተከፈተ ሰባት አመት ሆኖታል። በኢትዮጵያ አቆጣጠር 2010 ላይ ነው የተከፈተ። ከዛን ጊዜ ጀምሮ በስርዓተ ጾታ ላይ የግንዛቤ ማስጨበት ስራም እየሰራ ነው። በጾታዊ ጥቃት ደርሶባቸው ለሚመጡት ደግሞ የተለያዩ የህክምና አገልግሎት እየሰጠን እንገኛለን። በማዕከሉ እንግዲህ ያው ጥቃት ደርሶባቸው ሲመጡ የምንሰጠው አገልግሎት መጀመሪያ ላይ የአእምሮ ማረጋጋት ሳይኮሎጂካል ሳፖርት የምንል ይደረግላቸዋል። ጠንከር ያሉ ደግሞ ተቋቁሞት ሳይረበሹ የመጡትን ደግሞ ቀጥታ ወደ ምርመራ አገልግሎት ይደረጋል። ከጥቃት አድራሹ ወደ እነሱ በሽታ እንዳይዛቸው ምርመራ እናደረግላቸዋለን ማለት ነው። ሰባ ሁለት ሰዓት ሳይሞላቸው ከመጡ ምንሰጠው ምርመራ የምናደርግላቸው ሕክምና እና ምርመራ፣ የኤች አይ ቪ ምርመራና ሕክምና፣ የጉበት ቫይረስ ምርመራና ሕክምና፣ የእርግዝና ምርመራና ያው ያልተፈለገ እርግዝና ካለ ደግሞ ጽንስ ማቋረጥ እና ያው ለሰባ ሁለት ሰዓት እኛ ጋር ሲኖሩ ደግሞ መጠለያ እስኪያገኘው ድረስ እኛ ጋር ሲሆኑ የምግብ ንጽህና የሚጠብቁበት ለማንኛውም ሰው ማለት ከቤቱ ወጥቶ ቤት ውስጥ ሊያገኝ የሚችለውን ነገር በሙሉ እኛ ጋር እስከቆዩበት ድረስ ያገኛሉ ማለት ነው። ሁሉ ወደ ህግ አገልግሎት ይገባሉ ማለት አይደለም። ይህ የማይገቡት በእኛ ችግር ሳይሆን በእነሱ ፍላጎት፣ አንዳንድ ጊዜ ፍላጎት በማጣት ወር አልፈልግም ምናምን በማለት ወር ደግሞ ይህን ድርጊት የፈጸመባቸው ሰው የማይታወቅ ይሆንና ለህግ ቃል ይሰጣሉ። ነገር ግን ሰውየው በሚገኝበት ሰዓት ምናምን የህጉ ሂደት ይጀምራል። እንደዛ የሚሆንበት አጋጣሚ አለ። ነገር ግን እኛ ምንጊዜ 24 ሰዓት ሰባቱንም ቀናት አገልግሎት እንሰጣለን። በእንደዚህ አይነት መልኩ ነው አገልግሎቱ የሚሄደው። ባለፉት ሰባት ዓመታት ውስጥ 2283 ገደማ ታካሚዎችን ወይም ተገልጋዮችን አገልግሎት አግኝቷል። በዚህ ዓመት በጥቅል 197 ያክል ተገልጋዮች አገልግሎት አግኝቷል። አዌርነሱን የሌላቸው እንደዚህ አይነት አገልግሎት እንደሚሰጥ የማያውቁ ባሉበት ችግራቸውን አፍኖ ችሎ ነው። አዌርነሱን ያላቸው ግን ሲመጡ የሕክምናውን አገልግሎት ብቻ ሳይሆን ጎን ለጎን የጥቃት አድራሹንም የማፈላለግና ቁጥጥር ስር የመዋል በፖሊስ በኩል ይሰራል። በአቃቤ ህግ በኩል ደግሞ ክስ ተመስርቶ መረጃዎች ተደራጅቶ የፍትህ የማስገኘት ስራ ይሰራል እና አብዛኛው ሰው በዚህም ሂደት ፍትህ አግኝተዋል። እና እንደዚህ አይነት ተቋም እንዳለም ደግሞ እንዲታወቅ በእኛ ሆስፒታል ዋንስቶፕ ሰራተኞች በተለያየ ጊዜ ትምህርት ቤት ላይ እንደዚሁም እኛ ሆስፒታል ላይ አገልግሎት ፈልጎ የሚመጡት ታካሚዎችና ተገልጋዮችን የግንዛቤ መፍጠር ስራ ጠዋትም ከሰዓትም ባሉት ሰርቪስ ኤሪያዎች ላይ እየተሰጠ ይገኛል። ዲስ የር ከነበሩ ኬዞቻችን ውስጥ ዘጠኝ ወር 11 የሚጠጉ ኬዞች የፍርድ ፍርድ ላይ ደርሷል። ወር ፍርድ አግኝተዋል። ቅጣት ደርሷል። ቅጣቱ ከአንድ ዓመት እስከ 11 ዓመት ጽኑ ስራ ድረስ የነበሩ ቅጣቶችን ተቀጥተዋል። ያው በእንደዚህ አይነት መልኩ ይሆናል። በራሳቸው ምክንያት አሁን አንዳንድ ጊዜ የህግ አገልግሎት ብቻ እኛ ስለፈለግ ኖሩ የህግ አገልግሎቱ አክሰሰብል ስለሆነ ብቻ ሊሆን አይችልም። አንዳንድ ጊዜ በእነሱ ምክንያት የህግ አገልግሎትን ከጀመሩ በኋላ በእርቅ ፍላጎት በማጣት በሌላም በብዙ ነገር በመሀል ላይ ይቆማል። ምስክሮች ባለመምጣት እና በሌሎች በመደለልም በተለያየ አይነት ሁኔታ ወይ ደግሞ የመኖሪያ ቦታን የስራ ቦታን ሽፍት ያን ነገር ለመከታተል ፍላጎት ሲያጡ በዛ ምክንያት የህግ አገልግሎቱ ሊያቋርጡታ አል አንዳንድ ጊዜ በእነሱ በኩል ባለም ክፍተት በተሻለ መጠን ግን የህግ አገልግሎቱ በእኛ በኩል አቅም በፈቀደ መንገድ የተሻለ እንዲሆን ሞሮፍ ያሉን ክፍተቶችም እንዲቀረፉ በተቻለ መጠን እኛ ፎርስ እናደረጋለን። የፈረንሳይ መንግስትና ጀስቲስ ፎር ኦልም በዳግማዊ ምኒልክ ሆስፒታል ውስጥ የሚገኘውን ማዕከል ተደራጅቶ ስራውን በአግባቡ ይከውን ዘንድ የተለያዩ የሕክምና ቁሳቁስ ድጋፍ አድርገዋል። በሚኒሊክ ሆስፒታል ለሚገኘው የተቀናጀ ማዕከል ድጋፍ አድርገናል። በኢትዮጵያ ብሎም በአፍሪካ ቀዳሚ ለሆነው የዳግማዊ ሚኒሊክ ሆስፒታል ድጋፍ በማድረጋችን ደስተኞች ነን። ድጋፍ ያደረግነው ለዚህ ሆስፒታል ብቻም ሳይሆን ለጥሩነሽ ቤጂንግ ሆስፒታልም ጭምር ነው። አጠቃላይ ለጥሩነሽ ዲባባና ለዚህ ሆስፒታልና ለሚኒሊክ ወደ ሁለት ሚሊዮን ብር የሚያወጣ የመድኃኒትና የተለያዩ ቁሳቁሶችን ኮምፒውተሮችን ልገሳ አድርገናል። ከፈረንሳይ መንግስት ባገኘ ነው ትብብር። ያው ድጋፍ ጥሩ ነው። ተቋሙ ባለ በጀት መስሪያ ቤት ቢሆንም ሴቶች ጥቃት እንደዚሁም ሴት ብቻ አይደለም፣ ጾታዊ ጥቃት በአንድ መስሪያ ቤት ኤፈርት ብቻ የሚቆም አይደለም። ሁሉም የተለያዩ በዚህ ዙሪያ ላይ የሚሰሩ ድርጅቶች ተጋግዞ ነው መስራት ያለባቸው እና ድጋፍ የተደረገልን ቁሳቁሶች ለዚህ አገልግሎት መሳለጥ እጅግ ይጠቅሙናል። መድኃኒቶች ናቸው የተሰጡን፣ ክትባቶች ናቸው የተሰጡን እና ኮምፒተሮች። ስለዚህም ይሄ አገልግሎቱን ለማዘመን እንደዚሁም አገልግሎቱን ደግሞ የበለጠ ተደራሽ ለማድረግ ያግዘናል። እና በጾታዊ ጥቃት ዙሪያ ላይ የሚሰሩ ሌሎችም ድርጅቶች እንደዚህ አይነት ድጋፍ ቢያደርጉ የተሻለ አገልግሎት በተሻለ ተደራሽነት ለመስጠት ስለሚያስችለን እጅግ የሚያበረታታ ድጋፍ ነው።